በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተመልካቾቻችን እንደተለመደው በድጋሚ እዚህ ቦታ ተገኝተናል። በጀርመንና አካባቢው ሀገረ ስብከት ይህንን ታላቅ ገዳም ለመገደም እና ለመግዛት እንቅስቃሴ እያደረግን ያለ ነው ነው ከባለፈው ሳምንት ጀምሮ በርዕሰ ሊቃውንት አባ ገብረ ኪዳን የታገዘ ትልቅ ሰፊ ጉባኤ ተዘጋጅቶ እንዲሁም መምህር ሰገድ ከአሜሪካ በመምጣት አባታችንም ከኢትዮጵያ በመምጣት ይህንን ትላልቅ ጉባኤቶች እስከሚቀጥለው ሳምንት የምናደርግበት ነው። ባለፈው ሳምንት እንደተመለከት ነው በሙንሽን ከተማ ትልቅ ሰፊ ጉባኤ ተዘጋጅቶ ጥሩ ጉባኤ ሰፊ ነገሮች የተከናወኑበት እንደነበረ ሁላችሁም የተመለከታችሁት ነው። እንደዚሁም ተተያይዞ አሁን ደግሞ ዛሬ በዚህ በሙኒስተር ከተማ ይህንን ትልቅ ጉባኤ በዛሬው ቀንና በነገው ዕለት የሚቀጥል ይሆናል። በሁለቱ አባቶቻችን ይህንን ጉባኤ ቃለ እግዚአብሔርን ሰንበት ትምህርት ቤት አባሎች የአጥቢያ የመጡ ከተለያዩ ሀገራት የተሰበሰቡ በዝማሬም በተለያዩ ልዩ ልዩ ጉባኤ በማዘጋጀት የሚከናወን ሲሆን የሚቀጥለው ሳምንት ላይ ባለው በዝማሬ ተዋህዶ በሚለው ጉባኤና እንደዚሁም የገዳም አፈላላጊ ኮሚቴ ባዘጋጀው ሁለት ቀን ጉባኤ የቅዳሜውንና የውዱን ሳምንት በፍራንክፈርት ከተማ የምናከናውነው ይሆናል። ዛሬ የምናከናውነው ጉባኤያችን ላይ በተመለከተ በዚሁ በገዳሙ ቦታ ላይ በመቆም ሰፊ የጉብኝት ስራ ምእመናን፣ ካህናት፣ አባቶቻችን፣ የየአጥቢያ አስተዳዳሪዎች፣ ዲያቆናት፣ ህጻናት፣ ወጣት ምእመናን ከትልቅ እስከ ትንሽ ያለው ሁሉ ተሰብስቦ በዚህ ቦታ ላይ በረከቱን ለመሳተፍ ይህንንጎ ጎብኝቶ የኔነት እንዲሰማው የድርሻውን እንዲወጣ ለማድረግ ሁሉም የድርሻውን እያደረገ ያለን ሰዓት ላይ ነው። በዛሬው ቀን እንደምንመለከተው በፊታችን የምናያቸው አባት የምንመለከታቸው ነው። ስማቸውን ማዕረጋቸውን ያሉበትን አጥቢያ በማስተዋወቅ ይጀምሩልናል። ሁላችንም ወደ አባታችን ጥያቄ እንቀጥላለን። አባታችን ስሞትን ከየት ቦታ የት እንደሚያገለግሉ ያሉትን ነገሮች በማስተዋወቅ እንዲጀምሩ ወደ እርስዎ እመጣለሁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን አሜን ክርስቶስ ተንሳሙታን በአብያሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዜሰ ኮነ ፍሳው ሰላም አሜን። የተወደዳችሁ ክቡር አባታችን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ አባቶች፣ ካህናት፣ እንዳይካነ ምስጢር ዲያቆናት፣ ምእመናንና ምእመናት እንዲሁም በኦን ላይ ሆናችሁ ይህንን ሚዲያ የምትከታተሉ ሁላችሁ በክርስቶስ ፍጹም ሰላም እንደምን አላችሁ፣ እንደምን ከረማችሁ ለማለት እወዳለሁ። ከሰላምታ በመቀጠል ስሜ አባ መልአከ ኃይል አባ ዘድንግል ሲሳይ እባላለሁ። እንግዲህ ከአንድ ዓመት በፊት በዚሁ በጀርመን ፍራንክፎርት አካባቢ በዳርምሽታት አመረኖ ቅድስት ኪዳን ብረ ቤተ ክርስቲያን ሳገለግል ለስምንት ዓመታት ያክል ቆይቼ ከአመት በፊት በእግዚአብሔር ፈቃድ ሰው የሚኖረው እግዚአብሔር በወደደበት እግዚአብሔር በፈቀደበት ስለሆነ በፈቃድ እግዚአብሔር ደግሞ እግዚአብሔር ወደ ፈቀደው እግዚአብሔር ወደ ወደደው እሱ ወደ አሰማራይ ቦታ በመሰማራት አሁን ዛሬ ማገለግለው በአሜሪካ በፍሎሪዳ ስቴት ጃክሰንቪል ደብረገነት ኡራ ቅድስት ኪዳነ ምረት ወቅዱስ ዮሐንስ መጥመቀ መለኮት ቤተ ክርስቲያን አስተዳዳሪ ሆኜ በዛ እያገለገልኩ እገኛለሁኝ እንግዲህ ዛሬ በዚህ ቦታ የተገኘሁት አጋጣሚ ሆኖ ያው ከአመት በኋላ በዚህ ለረጅም አመት ሳገለግልበትና ሳገለግለው የኖርኩት ህብረተሰብ ብዙ ቤተሰብ፣ ብዙ ወዳጅ፣ ብዙ መንፈሳውያን ልጆች ስላሉኝ በረፍት ምክንያት እነሱንም ለመጠየቅ ወደዚህ ወደ ጀርመን መጥቼ ለአንድ ሶስት ሳምንት ሆኖኛል። በዚሁ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጀርመን የጀርመንና የአካባቢው ሀገረ ስብከት ለብዙ ለረጅም አመታት ገዳም ሲፈልግ ሲያፈላልግ ቆይቷል። አሁን እንግዲህ ምናልባትም እግዚአብሔር የፈቀደው ጊዜና ሰዓት የደረሰ ይመስላል እና ይህን ቦታ ታላቅ ቦታ አግኝቶ ፕሮግራም የገቢ ማሰባሰቢያ ፕሮግራም አዘጋጅቶ እንደዚሁ በዛሬው ቀን ደግሞ ምእመናንን ሰብስቦ ይሄን ገዳም ለምእመናን እያስጎበኘ እያሳየ የሚገዛውን ቦታ ያስጎበኛል፣ ያሳያል የሚባለውን ዜና ወሬ ስሰማ እኔም ተገኝቼ ይህንን ቦታ መጎብኘት አለብኝ፣ የዚህ ጉብኝት ተሳታፊ መሆን አለብኝ ብዬ በዚህ ዕለት እኔም እዚህ ቦታ ላይ ተገኝቼ እየጎበኘው እገኛለሁኝ። አባታችን ክብር አባታችን እናመሰግናለን። ተመልካቾቻችን ስለ አባታችን ምንም የምናስተዋውቀው ነገር በእኛ በኩል ባይኖርም ከኛ በላይ እናንተ የምታውቋቸው ስለሆኑ እንደው እኛ ገዳሙ መመስረቱ ምን ጥቅም አለው? ምን ይሰራል? የሚለው ላይ ከማንሳት ይልቅ አሁን እያነሱ በነበረው ሰዓት ላይ አንድ ትልቅ ነገር ያስታወስኩት አባታችን እዚህ በነበሩበት ሰዓት ወደ አሜሪካ ሀገር ከመሄዳቸው ፊት ሰፊ የግብረ ድቁና ትምህርትን ህፃናትን በመስተ መሰብሰብ በያሉበት በዙም በተለያየ ቦታ በማስተማር ሰፊ ስራ እዚህ በጣም እንደ አጥቢያዎች በጣም በሰፊ ደረጃ በአሁኑ ሰዓት የዲያቆናት እጥረት በማይኖርበት ደረጃ እስከሚደርስበት ደረጃ ያደረሱ ሰፊ ስራ ፈርቀዳጅ አባታችን ናቸውና እንደው ይህንን ስራ ሲሰሩ የነበረው አሁን ገዳም ከመመስረቱ ጋር ያንን አገልግሎት በዛን ሰዓት ኖሮ ቢሆን የገዳም ያንን ልፋት ስራ ያንን ያክል ውጣውረድ እንደነበረ እንዴት እንዳዩት በዛ ቦታ ላይስ እንዴት አይነት ልፋት እንደለፉ ምን አይነት ውጤትስ እንዳገኙ፣ ዛሬ ላይ በተማሩት ልጆች ዲያቆናት ባፈሯቸው ልጆች ምን ያክል ስሜት እንደሚሰማውትና ያንን ቦታ ላይ እንዴት አድርገው ይህን ገዳም ተረክበው በዚህ ቦታ ላይ ምን መስራት እንዳለባቸው፣ እንደሚጠበቅባቸው ለነዚህ ልጆችና ለውላጆቻቸውም ጭምር ልጆች ያላቸውም ደግሞ እንዴት አድርገው ወደዚህ ቦታ መምጣት እንዳለባቸው ይህንን እስቲ ሰፋ አድርገው አንድ ላይ ጠቅለል አድርገው ቢነግሩን የሚል ሀሳብ አለን። ና እስቲ ወደ እርስዎ ልምጣ አባታችን። መልካም አባታችን፣ እግዚአብሔር ይስጥልኝ። የተጠየቀው ጥያቄ ትክክለኛ ጥያቄ ነው። እንግዲህ አባታችን፣ ወደ ጠየቁኝ ቀሲስ ኢዩኤል ወደ ጠየቁኝ ጥያቄ ከመሄዴ በፊት እንዲያው ገዳም ማለት ምን ማለት ነው የሚለውን ያው በትንሹም ይሁን ገዳማዊ ስለሆንኩኝ በገዳምም የኖርኩ ያደግኩም ስለሆንኩኝ፣ ገዳም ማለት እንግዲህ ዝም ብሎ ገዳም ሲባል ሰው ዝም ብሎ ሊያየው ይችላል። ነገር ግን ገዳም ማለት የሆነ ብረት አንድን ብረት ሞርዶ አስተካክሎ ማረሻ መሆን የሚችለውን ከእሳት ጋር በማጣመር ማለት ነው። ማረሻ ሊሆን የሚችለውን ማረሻ፣ ወገል ሊሆን የሚችለውን ወገል፣ ቢላ ሊሆን የሚችለውን ቢላ ማድረግ እንደሚቻለው ሁሉ ገዳምም እንደዛ ማለት ነው። ገዳም ማለት በዓለም የጠመመ የተንሻፈፈ አመለካከት ያለውን የሻከረ ልቡና ያለውን ትውልድ ሞርዶ አስተካክሎ ስነ ምግባር አስተምሮ የሚያወጣ ማለት፣ ስነ ምግባርን፣ ሃይማኖትን፣ ስነ ጽሁፍን በአጠቃላይ መልካምነትን፣ መልካም ዜግነትን እንዲይዝ የሰው ልጅ ሞርዶ አስተካክሎ የሚያወጣ ማለት፣ ልክ አንድ መሐንዲስ ድንጋይን አስተካክሎ እንደሚጠርብ ገዳም የትውልዱን ጭንቅላት የትውልዱን አይምሮ የትውልዱን ልቦና ጠርቦ አስተካክሎ አለዝቦ ለእግዚአብሔር ምቹ ሰውነት እንዲሆን አድርጎ የሚወጣበት የስነ ምግባር፣ የስነ ጽሁፍ፣ የስነ ትምህርት በአጠቃላይ የስነ ጥበብ መፍለቂያ ቦታ ነው። ገዳም ማለት ከታናናሾቹ ከታና እስከ ታላለቁ እስከ ቅዱሳን ፓትሪያርኮች ድረስ የሚወጡት ከገዳማት የወጡ ከገዳማት የተገኙ የገዳማት ፍሬዎች ናቸው እና ገዳም ማለት ይሄ ነው። በዛ ሌላው ጽሞናው ማለት ነው። ሰው ያዘነ ገዳም ከመጣ ያዘነበትን ሐዘኑን የሚረሳበት ቦታ ማለት ነው። በገዳም እንኳን እየኖረ የሆነ ፈተና ቢገጥመው ወደ ጫካው ወደ ዛፎቹ ገባ ብሎ የዛፎቹን መዓዛ ሲያሸት፣ ነፋሱ ሲነፍስበት ያ ሐዘኑ፣ ጭንቀቱ፣ ችግሩ፣ ፈተናው ሁሉ የሚወገድበት ቦታ ማለት ነው ገዳም ማለት እንግዲህ። እና ስለዚህ እዚህ በነበርኩበት ጊዜ ቀደም ሲል አሁን ካሉት ብፁ አባታችን ከብፁ አቡነ ዲዮናሲዎስ ቀደም ብሎ በነበሩት በብፁ አቡነ ሙሴ ጀምሮ ገዳም ፍለጋው የተጧጧፈ ነበረ። ያው አልተሳካም ማለት ነው። እና እስካሁንም ድረስ ያው በፍለጋ ላይ ነው ያለው ይሄ ሀገረ ስብከት ማለት ነው። እንግዲህ እግዚአብሔር ፈቅዶ ዛሬ እዚህ ደርሷል። ምናልባት እግዚአብሔር ቢፈቅድ የመቤታችን ፈቃዷ ቢሆንና ይሄ ቦታ የኛ ቢሆን ብዙ ስራ የሚሰራ ብዙ ተአምር የሚሰራ ብዙ ትውልድ የሚታነጽበት የሚገነባበት ቦታ ማለት ነው ገዳም ማለት እና ወደ አባታችን ወደ ጠየቁኝ ስመጣ እንግዲህ ብዙም ባይባልም፣ በእርግጥ ከዛሬ ስምንት ዓመት በፊት የዲያቆና ችግር ከፍተኛ ችግር ነበረብን ሁላችንም በየአጥቢያችን ማለት ነው እንደው በየካምፑ በየሃይሙ ዲያቆን ፍለጋ መሯሯጥ ነበር፣ መደዋወል ነበር። እሁድ በመጣ ቁጥር ማለት ነው። እሁድ አልፎ ለቀጣይ እሁድ ደግሞ ዲያቆን ከየት ነው የምናገኘው? እያል በሀዘን በጭንቀት እንደው በየቦታው በፍለጋ ነበር ሳምንቱን ሙሉ የምናሳልፈው ማለት ነው። ዛሬ የዲያቆናት የካህናት ችግር ጀርመን ላይ ተረት ሆኖ ቀርቷል ማለት ይቻላል። ይሄ 100% ማለት ነው ተመስገነው። አዎ 100% በቃ ታሪክ ሆኗል ማለት ይቻላል። ምክንያቱም በእያንዳንዱ ደብር ያለው ዲያቆናት በተራ ነው። ዛሬ ያኔ አንድ ዲያቆናትን በየገዳማቱ ስንፈልግ የነበር ዛሬ ግን በተራ ነው ዲያቆናት ቤተ መቅደስ እንኳን እንዲገቡ የሚደረገው በየአጥቢያው በተራ ሆኗል ማለት ነው። እና እንግዲህ በችግር የማያሳየው ነገር የለም ምንድነው እልክ ምላጫ ሱጣል ይላሉ አባቶቻችን። እና ከነበረብን ችግር የተነሳ ለምን ልጆችን ህጻናትን፣ ለምን አንሞክርም፣ ለምን አናስተምርም የሚል እሳቤ አሰብን። ያን ካሰቡ አባቶች መካከል አንዱ እኔም እንደዚሁ መጀመሪያ ሁለት ወንድማማቾች ህጻናትን እስኪ ላስተምር ብዬ ሞከርኩኝ። ዛፍ ስር እየተቀመጥኩ ነበር ማስተምራቸው፣ ጋርተን ውስጥ ማለት ነው። ከትምህርት ቤት መልስ ሲመለሱ እንደዚሁ ዞመሩ በጋው ሲመጣ እንደዚህ ጋርተን እየተቀመጥን ዛፍ ስር ቁጭ ብለን ስንጀምር ልጆቹ ቃለ እግዚአብሔር መቀበል ጀመሩ። ማ እንደዚህ የሚቀበሉ ከሆነማ መበረታት አለብኝ ብዬ እነዚያን ልጆች ጥሩ ውጤት ላይ ዛሬ ጾመ ድጓ አርባይት መወድስ ይማራሉ። በአንድ ፊት ደግሞ አቋቋም ይማራሉ ማለት ነው። ዛሬ ማህሌት ሁላ መቆም ጀምረዋል እነዛ ልጆች ማለት ነው። እና ከዛ በኋላ እየጨመረ እየቀጠለ እየቀጠለ እነዛን እያዩ እየቀጠሉ ሄዱ። ከዛ ከያጥያው ከያድባራቱ ሁሉ መምጣት ጀመረ። ያው ሰፊው ትምህርት በኦንላይን ነው የሚሰጠው። ቅድም ሲነገር ነበረ። በኦንላይን የሚሰጠው ትምህርት ብዙም አመች ባይሆንም ነገር ግን ያንንም ቴክኖሎጂውን ተጠቅመን ብዙ ተጠቅመንበታል ብዙ ተጠቅመንበታል። ብዙ ለውጥ አምጥተንበታል። ብዙ ፍሬም አፍርተንበታል። እግዚአብሔር የተመሰገነ ይሁን። ይህን ያደረገ አምላክ ሁልጊዜ ግዜ አመሰግነዋለሁ እኔ ይህ የኛ ስራ ሳይሆን የእግዚአብሔር ስራ ነው። ይህ የኛ ስራ ሳይሆን የእመቤታችን የድንግል ማርያም ስራ ነው ብዬ ነው የሚመሰክረው። እሷ ነች ያንን ነገር ያደረገችው ቀስቅሶ ማለት ነው አስነስቶና ስናስተምር እንግዲህ እኔ ሳስተምር በየጋርተኑ ነበር ማስተምራቸው ረፍት በሚሆን ጊዜ። በኋላ በኋላ ደግሞ ሰብስቤ፣ አሁን በጋው ይሄ ዞመሮ ሲመጣ ካስል መድኃኔዓለም አለ ትንሽ ጠባብ አዳራሽ አለች እዛች ተሰብስበን ደግሞ ሐምሌ ነሐሴ በረፍት ትምህርት ቤት ሲዘጋ እዛ የ ያስኳቸው ከርም ነበረ። እነዚሁ ደግሞ የቫይናክተን ሲመጣ ደግሞ 15 ቀን ረፍታቸውን እሰበስብና በይበልጥ እዚህ በዱሶልዶርፍ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የሚገኙ ህጻናትን ሰብስቤያቸው በዛ እንዲማሩ አደርግ ነበረ ማለት። ከዛ ውጭ ግን በኦንላይን የሚማሩት ማለት ነው። እንግዲህ ይሄ ገዳም ተገኘ ማለት ይሄ ገዳም ተገኘ ማለት እነዚህ ህጻናት ዛሬ በየዛፉ ስር በኦንላይን ይሄን ያክል ህጻናት አስተምረን ለውጥ ካመጣን እንዲህ ያለ ያማረ ቦታ ማረፊያ ያለው፣ ማስተማሪያ ቦታ ያለው፣ ግቢ ያለው፣ መጫወቻ ያለው እንዲህ ያለ ቦታ ከተገኘ በእውነት ትልቅ ስራ እዚህ ምድር ላይ ታላቅ ለውጥ ማምጣት ይቻላል ማለት ነው። ለእኛ ብቻ አይደለም፣ ለኢትዮጵያውያን ብቻ አይደለም፣ ጀርመናውያንንም እነዚህ ልጆች ተምረው እኛ ለቋንቋው ቅርብ ባንሆንም እነዚህ ልጆቻችንን አስተምረን በነጮች ላይ ስራ እንዲሰሩ በቋንቋቸው ማድረግ ይቻላል ማለት ትክክል ነው። አ እነሱም ብቻ አይደለም፣ ወላጆቻቸውንም ጭምር ወንዶችም ብቻ አይደለም ለዲቁና የምናበቃው ሴቶቹንም ጭምር ለዳዊት ደጋሚዎች፣ አስቀዳሾች፣ ሰዓታት ቋሚዎች እንዲሆኑ ማድረግ ይቻላል ማስተማር ይቻላል። እንዲህ ያለ ቦታ ከተገኘ እንዲህ ያለ ማእከል ከተገኘ ማለት ነው አባታችን በጣም በኦንላይን ይህን ያክል ከተሰራ ይህን ያክል ለውጥ ካመጣን እንዲህ ያለ ቦታ ከተገኘ ደግሞ ልጆቹ ትምህርት ብቻ አይደለም በትምህርት በስነ ምግባር ታነጹ በስነ ጥበብ ታነጹ በትህትና በፍቅር እኔ ልጆቹ እዛ ካስል መድኃኔዓለም ሰብስቤያቸው ሳስተምራቸው ሁል ጊዜ አመት በመጣው ቁጥር መቼ ነው እዛ የምንሄደው መቼ ነው የምንሰባሰበው መቼ ነው የምንገናኘው ይላሉ ከትምህርቱ በበለጠ አብረው ማደራቸው አብሮ መዋላቸው፣ አብሮ መጫወታቸው፣ አብሮ በአንድ ጠረጴዛ ተሰልፈው መብላታቸው በቃ እንትን ፍቅር መስርቶላቸዋል። እና ይሄ ራሱ ትልቅ ነገር ነው ማለት ነው። ያየሁት ነገር ለማለት ነው። እና በእውነት ይሄን ገዳም የጀርመን ሕዝብ እንግዲህ የሚያይ የሚሰማ የሚመለከት ይሄን ቦታ በእውነት ይህን ገዳም ተረባርቦ ይህን ቦታ ገዳም የነበረ ነው። መናነያን የካቶሊክ መናነያን መነኮሳያት ሲኖሩበት የነበረ ትልቅ ገዳም ነው። በጣም ስፊ ወደ 17 500 ሄክታር በላይ የሆነ ግቢ ያለው ነው። በእውነት ይሄ ተአምር ነው። በእውነት ይሄ ዋጋውም ቢሆን እንደሰማሁት ከሆነ አንድ ሚሊየን 200 ሺ በእውነቴን ነው በአሜሪካ ቢሆን በአንድ ቀን ገቢ ማሰባሰቢያ የሚከናወን ነው እንደምትሰሙት እንግዲህ እንደምታዩት በአሜሪካ 14 ሚሊዮን 8 ሚሊየን በነዚህ ገንዘቦች ነው እንግዲህ ቦታ ቤተክርስቲያን የሚገዛው ማለት ነው እና ይሄ አንድ ሚሊዮን ገንዘብ አይደለም፣ ነጻ ስጦታ ማለት ነው። እኔ ነፃ ስጦታ ነው። ሕዝቡ ጀርመን ያለ ሕዝብ በአጠቃላይ በጀርመን ያለ ሕዝብ ካወቀበት ይሄ ሕይወቱ ማለት ነው። ለራሱም ሕይወቱ ነው፣ ለልጆቹም ሕይወቱ ነው። ልጆቹም ማዳኛ ትውልድ ማዳኛ ትውልድ ማፍሪያ ስለሆነ ይህን ቦታ ተረባርቦ እንደው በእውነት ቁርሱን ምሳውን ትቶ ተረባርቦ ይህን ቦታ እጃችን አስገብተን የሁላችን መሰባሰቢያ ነው ማለት ገዳም ካገኘን ሁላችንም እንሰባሰባለን ወደዚህ ማለት ነው። እና በእውነት እግዚአብሔር እንግዲህ ፍጻሜውን ያሳመርልን አሜን። እዚሁ ላይ ተከታይ የነበሩትን ጥያቄዎች አንድ ላይ አካተው መልሰውታል። አጋጣሚ ነገር ግን አንድ ጥያቄ ትዚያ ላይ ያስተማሯቸውን ልጆች በቁጥር ያስታውሷቸዋል? ብዛት አዎ አስታውሳቸዋለሁ። ምን ያለ አስታውሳቸዋለሁ። ለጊዜው እስካሁን ድቁና የተቀበሉት ወደ 22 ናቸው ወደ 22 ናቸው። እኔ ሳገለግልበት የነበረው ደብር ላይ ስድስት አሉ። ሮሰልሳይም ቅዱስ ዮሐንስ ወደ ስድስት ያክላሉ። ፍራንክፎርት መድኃን ያለም የሚያገለግል ዲያቆን ልዑል የሚባል እሱም የእኔ ተማሪ ነው። ሰዋለ ከዛ እንግዲ በብዛት ያሉት እዚህ ዱሰልዶርፍና ሙንስተር አካባቢ ናቸው። ከአስር በላይ የሚሆኑ ማለት ነው። እንግዲህ ሌሎቹ እንዲ ወጣ ገባ የሚሉትን ትተን ማለት ነው። እግዚአብሔር አምላክ ይህን በረከት ስላደለ የእነሱም የአንጸጋ በረከት እንዲያደላቸው የእሱ ቅዱስ ፍቃድ ይሆንልን። አባታችን ይህንን ታላቅ ስራ ተግባር እንዴት አድርገው እንደለፉ እና እንደሰሩ ገልጸውልናል። አሁን ይሄ ገዳም መከፈቱ፣ ይህ ገዳም መመስረቱ፣ ይህን ገዳም ለእኛ ማድረጋችን፣ ይህንን በጋርተን ስር ቁጭ ብሎ ማስተማሩ እንዲቀር፣ ቤት ለቤት ከመዞርን እንዲቀር፣ በየአዳራሹ ቁጭ ተብሎ ልጆችን ለማስተማር ከመቸገር እያንዳንዱ ነገሮችን በሙሉ በዚህ ቦታ ላይ በአንድነት ተሰብስቦ አንድ ማዕከል ማሰልጠኛ ማስተማሪያ ቦታ እንዲሆን ቃለ እግዚአብሔሩንም ወንጌሉንም እንዲያጠኑት እንደዚሁም አብነቱን ቅድም ተናግረውታል። እስከ አቋቋም ማሕሌት ድረስ መድረስ ማለት ቀላል አይደለም። ከመጀመሪያ አት ብሎ መጀመርና ይህንን ስራ ሰርቶ እዚህ ድረስ አድርሶ ከሀያ በላይ ዲያቆናትን ማፍራት መቻል ማለት በአንድ አባት ቀላል አይደለም። ሌሎቹ አባትስ ምን ያክል አፍርተዋል? እዚህ ዛሬ ላይ ቅድም እንደተነሳል እንደሰማነው የዲያቆናት እጥረት በማይኖርበት ዲያቆናት የተተረፈረፈበት ግዛት ሆኗል። በአሁን ሰዓት ይህንን ደግሞ ትልቁን ስራ ከሰሩት አባቶች መካከል አንዱም አባታችን ናቸውና ይህንንም እግዚአብሔር አምላክ ጸጋውን ባያሉበት ቦታ እንዲከተላቸው እያመሰገንን እዚህ ቦታ ላይ ተገኝተው ይህንን ቃለ መጠይቅ እንድናደርግ ስለፈቀዱልን በዚህ ዕለት ደግሞ በዚች ቦታ ላይ ባለት ጊዜ ለጎብኝት በመጡበት ሰዓት እኔም የኔ ቦታ ነው በማለት እዚህ ቦታ ድረስ ተገኝተው ካሉበት ከተማ ተጉዘው ይህንን ቦታ እንዲሳተፉ ረዴት በረከት እንዲገኙ ስላገኙ ልጆቹንም እንዲባርኩ ስለተገኙ እናመሰግናለን። እግዚአብሔር አምላክ ቃሎት ያሰማልን ብለናል። ይባርኩን እንላለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። ፍጻሜን ያሳምርልን። አሜን፣ አሜን። ስለነበረ ሰዓት እግዚአብሔር አምላክ የተመሰገነ ይሁን። በእያለንበት ሁሉ በእያ የሚገለጥላችሁ በፔፓል በዩቱብ ላይ ባሉት በሚለቀቁት በሙሉ በአጠቃላይ የፔፓሉን፣ የጎፈንዲሚውን የኪዋር ኮዱን በዛ ቦታ ላይ በመጠቀም የሰነድን በመሙላት የአባልነት ፎርምን በማከናወን እያንዳንዳችን በዚች ቦታ ላይ እንድንሳተፍ እንጠይቃለን። እንደዚሁም ዩቱብንም ፌስቡክንም ቲክቶክንም እያንዳንዱን የሶሻል ሚዲያ ሰብስክራይብ አድ ኮመንት ሼር በማድረግ ሁላችንም የሀገረ ስብከታችን ሚዲያ ክፍልንም ድጋፍ እንድናደርግ እንጠይቃለን። አስተዋጽኦቻችንን ደግሞ በዛው የበኩላችንን በመመልከት ብቻ ሳይሆን ኪሳችንንም በመፈተሽ እጆቻችንን እናሰልጥናቸው፣ ለበረከት እናሳትፋቸው። ላለው ስለነበረ ሰዓት እግዚአብሔር አምላክ የተመሰገነ ይሁን፣ አሜን።